በጣም ስለዚህ ይህ ታቦት እስከ መች ነበር አገልግሎት ሲፈጽም የነበረው? እንግዲህ እስከ ሰለሞን ድረስ እስከ ሰለሞን ድረስ ነው። ከዛ በኋላ ንግስተ ሳባ ወደ ሰለሞን እንደመጣች ቤተ መቅደስ ሰርቷል ነበረ ሰለሞን። በዛ ምክንያት ብዙ ነገስታት እየመጡ ይመርቁለት ነበር። ያው ነገስታት ያስመርቁ የለም የሆነ ነገር ሲሰሩ። ስለዚህ ከመጡት ነገስታት መካከል አንዷ ንግስተ ሳባ ነች። ግን ንግስተሳባ የመጣችበት ሁኔታ ግን ከሌሎቹ ነገስታት ትንሽ ለየት ይላል። እሷ ልትፈትነው ነው የመጣችው ነው የሚለው አንደኛ ነገስ ምዕራፍ አስር ስናነበው እናነበው በእንቁ ቅድስ ትፈትነው ዘንድ መጣች ነው የሚለው እውቀቱን ልታደንቅ ምናምን መጣች አይደል? ጥበቡንማ ሰምታለች እኮ ታሚን የሚባል አንድ ነጋዴ ነበረ ኢየሩሳሌም የሚመላለስ እና እሱ የነገራት ነገር አለ። ስለዚህ ልክ እንደነገሩኝ አይነት ሰው ነው ወይ ብላ ልትፈትነው ነው ዘንድ መጣች። እንዲያውም ኢትዮጵያዊት መሆኗን ንግስተሰባ ሳባ ኢትዮጵያዊት መሆኗን እንደማስረጃ ከምንጠቅሰው ነገር አንዱ ምንድነው እንቆቅልሽ የሚለው ካለ እንቆቅልሽ ኢትዮጵያ ውስጥ የሚታወቅ አሁን የመንደር ጨዋታ ሆነ እንጂ ያኔ የነገስታቱ አንዱ የጥበብ ጥበብ የሚያስተላልፉበት መንገዳቸው ነበረ